በአሽከርካሪዎች እንዲሁም በሌሎች ደንብ ተላላፊዎች የሚፈጸሙ ጥፋቶች እና የጥፋቶቹ ቅጣት ፓርት 20። ከዚህ ቀደም እንግዲህ በ19 ተከታታይ ክፍሎች በአሽከርካሪዎች እንዲሁም በሌሎች ደንብ ተላላፊዎች የሚፈጸሙ የተለያዩ ጥፋቶች፣ ቅጣቶቹ እርከኖቹን አይተናል። በዛሬው በክፍል 20 ፕሮግራማችን ደግሞ ሌሎች ደንብ መተላለፍ ጥፋቶች 16 የጥፋት አይነቶች አሉ። ሁሉንም መጨረስ ስለማንችል ዛሬ አራቱን እናያለን ማለት ነው። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በሌሎች ደንብ መተላለፍ ጥፋት ስር ከተዘረዘሩ 16 የጥፋት አይነቶች የመጀመሪያው ምንድን ነው? በማብሪያ ጊዜ በጉልህ የሚታይ መብራት ሳይዝ እና ለተሽከርካሪ አቅራቢያ በሆነው ጎን መብራቱን ሳያሳይ እንስሳትን የነዳ ማንኛውም እንስሳት ጠባቂ ይላል። በተሽከርካሪ መንገድ ላይ እንግዲህ እንስሳትን ይዘን በምንንቀሳቀስበት ጊዜ እኛ እግረኛ ሆነ ማለት ነው መብራት ይዘን መንቀሳቀስ ይኖርብናል። በተለይ በምሽት ጊዜ በምንንቀሳቀስበት ጊዜ መብራት ይዘን መንቀሳቀስ አለብን። ለምን ሌሎች አሽከርካሪዎችና መንገድ ተሳታፊዎች መረጃ መስጠት እንድንችል ማለት ነው። ይህንን ሳናደርግ ግን እየተንቀሳቀስን ብንገኝ የትራፊክ ተቆጣጣሪዎች መቶ ብር ቅጣት ሊቀጡን ይችላሉ። ስለዚህ ይህን ጥንቃቄ ማድረግ ይኖርብናል። ይሄ እንግዲህ ለእግረኞች ነው። ሁለተኛ የጥፋት አይነት ስናይ ከማዘጋጃ ቤት ሰራተኞች ወይም ከተፈቀደላቸው ሰዎች በስተቀር በተሸካሪ መንገድ ላይ በእጅ የሚገፉ ባለመንኮራኩር ወንበር ወይም ደግሞ የሚሳብ ጋሪን የገፋ ወይም የሳበ ማንኛውም ሰው ይላል። የማዘጋጃ ማለት ቆሻሻ እየጠረጉ ይዞበት የሚሄዱ ማለት ነው። ከነሱ ውጪ ማንኛውም ሰው ፍቃድ ሳይኖረው ጋሪ ሊሆን ይችላል። በሞተር የሚሰሩ የተለያዩ ነገሮች መንገድ ላይ ይዘን መንቀሳቀስ አንችልም። ይህን እያደረግን ብንገኝ መቶ ብር እንቀጣለን ማለት ነው። ሶስተኛውን የጥፋት አይነት ስናይ ለመጫወቻና ለጊዜ ማሳለፊያ ተብሎ የተሰራ ብስክሌት ወይም በጫማ መልክ የሚጠለቅ ተንሸራታች ወይም ሌሎች መጫወቻዎችን በተሽከርካሪ መንገድ ላይ የተጠቀመ ማንኛውም ሰው ይላል። እንግዲህ እነዚህ ስኬት ቦርድ ሊሆን ይችላል። በሳይክል ወይም በሞተር ሳይክል ውስጥ የማይመደቡ ልክ እንደ መጫወቻ የሆኑ ነገሮች ሊሆኑ ይችላል። ወይም እግር ላይ የሚጠለቁ ጎማ ያላቸው የሚንቀሳቀሱ የሚጠቀሱ ነገሮች ሊሆን ይችላል። አሁን በምስሉ ላይ የምታዩት አይነት ማለት ነው። እነዚህን እንግዲህ በተሽከርካሪ መንገድ ላይ እያሽከረከሩ መሄድ ትክክል አይደለም፣ ወይንም እየተንቀሳቀሱ መሄድ ትክክል አይደለም። አንደኛውና ዋነኛው ነገር ለአደጋ ያጋልጣል። ከዛ በተጨማሪ ደግሞ ለቅጣት ሊደረግ ይችላል። መቶ ብር ነው ቅጣቱ። ወደ አራተኛው የጥፋት አይነት ስንሄድ በብስክሌት ላይ የተዘጋጀውን መቀመጫ ላይ ተመቻችቶ ሳይቀመጥ ወይንም የብስክሌቱ መሪ በሁለት እጁ ሳይዝ እና በእግሮቹ መረጋገጫውን ሳይረግጥ ብስክሌት የነዳ ማንኛውም ሰው ይላል። ብስክሌት እንግዲህ የምናሽከረክርበት ጊዜ የራሱ መቀመጫ አለው፣ የራሱ እጅ መያዣ አለው። ያንን በአግባቡ መጠቀም ይኖርብናል። ከመቀመጫ ውጭ የሚቀመጡ አሉ። የቁም ለመንዳት በሚል በትክክል መርገጫ ወይም ፔዳሉን ሳይረግጡ የሚያሽከረክሩ ሰዎች አሉ። በተለይ ቁቁለት ላይ ለቀው ሊያሽከረክሩ ይችላሉ። ይህን ስናደርግ ብንገኝ መቶ ብር እንቀጣለን ማለት ነው እንግዲህ አሁን የጠቀስናቸው አራቱን የጥፋት አይነቶች ስናይ እነዚህን ነገሮች ጥሰን ብንገኝ ለጉዳት ልንጋለጥ እንችላለን። ጉዳቱ ከፍ ሊል ይችላል። ቅጣቶቹ ግን መቶ መቶ ብር ነው። አራቱንም በአንዴ ብናጠፋ ራሱ አራት መቶ ብር ነው ቅጣቱ። ቅጣቱ በጣም አነስተኛ ነገር ነው። ነገር ግን ይህንን ነገር ጥሰን ብንገኝና ለአደጋ ብንጋለጥ ግን ጉዳቱ በጣም ከፍ ይላል። ስለዚህ ጥንቃቄ ልናደርግ ይገባል። አዲስ ከሆናችሁ ፎሎ አድርጉ። አሰባስት ጥያቄ ሲሆን ኮመንት ሴክሽን ላይ አስቀምጡ። ለሁሉም እንዲደረስ ለጓደኞቻችሁ፣ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች፣ ለእግረኞች በሌላ ሙያም ላይ ላሉ ሰዎች ሼር አድርጉ። ከዛ በተጨማሪ ደግሞ ለሁሉም ሰዎች እንዲደረስ ኮፒ ሊንክ አድርጉ። በቀጣይ በሌላ ቪዲዮ እንገናኛለን።